ዘር ነው ደስቲኒያችሁ። ዘራችሁ ነው ስኬታችሁ። ዘራችሁ ነው ለሰዎች እምታቅዱት ሬዲሜድ የምታሰፉት ካኪ እናንተ የምትለብሱት እንደሆነ በቅድሚያ እነግራቸዋለሁ። ለሰዎች የምትደግሱትን ድግስ የመጀመሪያ ብፌውን የምታነሱት እናንተ ናችሁ። ይሁዳ ከኢየሱስ በፊት የአንጀቱን ብፌ እንዳነሳ ሰው ላይ በክፋትና በአመፅ የማታስቡት ሰውየው ትክክል ስለሆነና ስላልሆነ አይደለም። የእናንተ ሕይወት የሚወሰነው በዘራችሁ ስለሆነ በዙፋን ላይ የተቀመጠ በጽድቅ የሚፈርድ የሁሉ ዳኛ እና የሕይወት ባለቤት እሱ እግዚአብሔር አለ። ምን ነው መጧቸው እነርሱና ልጆቻቸው ሚስቶቻቸው። ሲማከሩ ልጆቻቸው አልነበሩም፣ ሲማከሩ ሚስቶቻቸው አልነበሩም፣ ሲበሉ ግን ከልጆቻቸውና ከሚስቶቻቸው ጋር። ዘር ክፋቱ፣ የዘራችሁትን ብቻ ሳይሆን የምታጭዱት ተርፎ ነው የምታጭዱት። ለሚስቶቻቸው ተረፈ፣ ለልጆቻቸው ተረፈ። አንዳንድ ጊዜ ክፉ ነገር ማሰብና መዝራት የሌለባችሁ የእናንተ ሞት ብቻ አይደለም እኮ የእናንተ መሞትማ ሙቱ እኛ ማንሙት የሚያሳዝነው፣ ምንም የማያውቁ ልጆቻችን በእኛ ተንከሲስ ሀሳብ ሲሞቱ ነው። ተንከሲስ ሴራ፣ ተንከሲስ ተንኮል ሲሞቱ ነው የሚያሳዝነው። ምንም በማያውቁት ሚስቶችና ልጆች ከዛ እንደዚህ አለ። ሚስቶቻቸውን በአንበሶች ጉድጓድ ጣሏቸው። ወደ ጉድጓድ መጨረሻ ሳይደርሱ አንበሶች ያዟቸው፣ አጥንቶቻቸውን ሁሉ ሰባበሩ። ይሄንን መሰባበር ይሄንን መያዝ እስኪገጠም አልተጠበቀም። ትላንት በዳንኤል ላይ ገጥመው ነበር አትመው ነበር። ማተብ እስኪመታባቸው እንኳን አንበሶቹ አልጠበቁም። እርግጠኞች ናቸው ወይ? ቅድም ገብቶ እንደወጣው አይነት ሰዎች ናቸው ወይ? አሁን የመጡት አንበሶቹ ጥያቄ እንኳን አላቀረቡም። አየር ላይ ያዟቸው። በፊቱ ቅንነት ተገኝቶብኛልና፣ አለ አልበደልኩምና፣ እግዚአብሔር ከአንበሶች ጉድጓድ አድኖኛል። ጓደኝነት ተጠቅማቸው የሰውን ክፋት የምትፈላልጉ ሰዎች አትሁኑ። የጓደኝነታችሁን መንገድ የሰውን ውድቀት መፈለጊያ አታርጉ። ወዳጅነታችሁ እንደ ዳንኤል 119 ሰዎች ማሳደጃ እድል አድርጋችሁ እንዳትጠቀሙት። ንፋስ የዘራ አውሎ ንፋስ ያጭዳል። ጻፉ፣ በትልቁ ጻፉ። ብዙ ሰዎች ብዙ ሰዎች ማለት ይቻላል በሰው ቤት የሰጡትን አስተያየት ነው በራሳቸው ቤት የሚጠጡት አቦል አንደኛ፣ ሁለተኛ፣ ሶስተኛ እያረጉ የሚጠጡት በሰው ቤት ሰጥ እንዴት እንዴት ይሰራታል ያሉትን ማለት ነው። ሰው ቤት የላኩት እርግማን ነው በመልሶ ማጥቃት ሴጣን እንደ ራኬት አድርጎ የሚልክላቸው መልሶ ዘር ክፉ ነው። ሰው ትዳር ላይ የሰጡት ሀሳብ፣ ሰው ልጅ ላይ የሰጡት ሀሳብ የእኛ ልጅማ የኔ ልጅማ ብለው ማለት ነው ይብለው በአጭሩ ጉዳ ጉዷ እናያታለን። አርግዛ ነው የምትመጣው ሲሉ መንታ መንታ የነሱ ልጆች መንታ መንታ እብድም ያለ ኤክታር ጫት ይዞ የነሱ ልጅ። ስለምታጭዱት ስለምትደርሱበት ከፍታ ትጨነቁ ስለምዘሩት የዘር አይነት እንጂ

መጽሐፍ ሲናገር እንደዚህ እኮ ነው የሚለው። የራሱን ዝቅ ዝቅ አደረጋል የሚለው እግዚአብሔር አምላኩ ደግሞ ያለ ልክ ከፍ ከፍ አደረገዋል። ያለ ልክ ከፍ ከፍ አደረገዋል። ዘር አትቀይሩትም። የሰማችሁት ቃል ይፈርድባችኋል። እኔ ላይ ፈርዶብኝ አይቻለሁ። የሰማችሁት ቃል ጸልያቸው አታቆሙትም። ለምሳሌ የራበውን ሰው ስታበሉ ዘር ነው። እግዚአብሔር ዘራችሁን የሚያበላ ሰው ይሰጣችኋል። ሚስጥር ስትጠብቁ ዘር ነው። ሚስጥር የሚጠብቅ ጓደኛ ይሰጣቸዋል። ሽንፍላችሁን ይዛችሁ ስትዞሩ ሽንፍላውን ይዞ የሚዞር ሳይሆን ጥሎ የሚዞር ሰው ያጋጥማቸዋል። ጥሎ የቱ ጋር እንዳረገው ትዝ የቱ ጋር እንዳወራ ራሱ የቱ ጋር ትዛ አይለውም። ተናግሬ ነበር የሚል ሰው ይሰጣችኋል። ዘር ነው። በአንድ ጥይት እኔ ምን ዳቁጣ ካላችሁ የዘር ጉዳይ የሚያሳዝነው በአንድ ጥይት ሁለት ሰው መሞቱ ነው። እንዲተኩሳ ሰውየውንም ገሎ አንተንም ይገላል። አንዱ ጥይት እንዴት አይሆንም እ የሆነ ጥይት አውጥተህ ዝም ብለህ ብትተኩስ አንድ ሰው ነው የሚገለው። አንተ ቢያንስ ለማምለጥ ጥረት ታደረግ ይሆናል። ዘር የሚባለው ነገር ግን ስለሚመለስ አንዴ የተኮስከው ጓደኛንም ገሎ አንተም አትቀርም። ዘርተዋልና አይሆንልኝም አለ እግዚአብሔር። አይሆንልኝም አይ የማይሆንልኝ አለ መዝራትና ማጨድ ክረምትና በጋ፣ እነዚህን ነገር ማቆም መተው አይሆንልኝ። በባህሪው እግዚአብሔር ንቀትን ለዘራ ንቀት፣ ክፋትን ለዘራ ክፋት፣ ክብርን ለዘራ ክብር፣ ፍቅርን ለዘራ ፍቅር ያሳጭደው ጤፍ ዘርታ በቆሎ አያሳጭደ። ምን ነው? ሰው ላይ ስትነሱ የሚነሳባችሁን ሰው እግዚአብሔር ያስነሳባችኋል። ስለዚህ እነዚህ ሰዎች ይገርሙኛል። እማይለወጥ ሕግ ሰው ላይ ያወጣሉ። ሊያስርን ሲፈልግ በፓርላማ ሕግ ይቀይራል። እንደ ነገ ሊያስር ሲፈልግ እንደ ዛሬ አስቸኳይ ስብሰባ ፓርላማ በማግስቱ ያስራል። እነዚህ ሰዎች ማለት ህግ አውጥተው ሰው ያስራሉ። ጸሎት እንዳይጸለይ ብለው አለቀ። እነዚህ ናቸው። ስለዚህ ከዚህ በፊት እኮ ብሏል፣ ዶክተር መራራም ብሏል፣ ሌሎችም ብለዋል እኮ የደርግ ሰዎችም ብለዋል እኮ ይሄ ቤት የምንገባበት ነውና እናሳምረዋል። አንደኛ ሰው እስር ቤቱን እምቢ አሉ። አንድ የደርግ ጀነራል እውነትን እምቢ ያሉ አናስተካቃሊቲን አናስተካክልም አሉ። አመት አልቆዩም፣ ተሰብስበው ሲያስገባቸው። ማሳመር ያለብህ ለሰው አንተ የምትገባበት ጉዳይ ነው። እርቀ መቆፈር የለብህም እርቀ ከቆፈርክ መጣፍ እኔ እኮ ገና እኮ አላስተማርኳችሁም እኮ ጉድጓድንም የሚመስል ራሱ ይገባበታል። አለቀ። ብዙ ሰዎች ከቤተ ክርስቲያን የሚወጡት ሌላ ሰው ባስወጡበት መንገድ ነው። ብዙ ሰዎች አገልግሎት የሚያቆሙት ሌላ ሰው አገልግሎት ባስቆሙበት በዛው ምክር ነው። ብዙ ሰዎች ቤታቸውን ያፈረሱት የሌላ ሰው ቤት ባፈረሱበት ጨዋታ ነው። ብዙ ሰዎች ህልማቸው የተጨናገፈው የሌላውን ህልም ባጨናገፉበት በዛው መንገድ ነው። ምክንያቱም ህይወት መዝራትና ማጨድ ነገርኳችሁ ፎርጊቭነስ ልታገኙ ትችላላችሁ፣ እማይቀር ግን ዘር አለ። እግዚአብሔር ትከሻችሁን እንዲያሰፋላችሁ መለመን ያለባችሁ ዘሩን በሚገባ እንድትይዙት ነው። ማለት ተመልሶ ሲመጣ አደገኛ ነው። እኔ ክፋት ላለማረግ እምጥረው እናንተን ላለመጉዳት ሳይሆን ራሴን ላለመጉዳት ነው።